ስኛለ የማፈቅረው ሰው ሰራተኛዋን አደይና ፍቅሩ እየተጃጃለ ነው። ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። ቆይ ግን ለማንም ማታስፈልጊ ከሆነ ለምን እዚህ ቤት ቦታ ታጣቢያለሽ? ለምን ታንቀሻቱ ች ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። አደይ እጇን ስለመምት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራ በኋላ ጸደዋለሁ። ቆይ ከመቼ ጀምሮ ነው ወንድ አሳደጁ እንሹ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ወንድሜ በአንቺ ምክንያት አንድ ነገር ይሆናል አልለቅሽም። እሺ፣ በእኔ ምክንያት ምን ይሆናል ብለሽ ነው? እኔ እና አንቺ እንጋባ። ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙ፣ አንተ ደግሞ ለእኔ አስበሀልኝ ከሆነ እንውጣና ጋብዘኝ። በጣም ናፍቃኛለች ሲል አንቺ ፍለጋ የመጣ ነው፣ ለዛ ነው። አዴ በቃ እወድሻለሁ። ለምንድን ነው የማትረጂኝ? ልቤ ነው ወደ አንቺ እየጠራ ነው የሚያመጣኝ። ቆይን እኔ ምን ላድርግ? ልቤ ምናምን ያልክ አትጃዣ አለብኝ። እኔ እራሴ ህይወት ያለኝ ሰው ነኝ። ድጋሚ እየተከተልክ ከበት በጠኝ አዴ ስትል በቃ ነገሮች ያጋጥማሉ። ልመጪው ሺ ብለሽ ነው እላለሁ እኔ ደብ ነገር በጣም እየጨነቀኝ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። አንቺም እኮ ከብርሃኔ ላይ ይቻላይሽ ልክ እንዳያት ይነሽ። አመሰግንሻለሁ አደይ። በስተመጨረሻም የድብን ፍቅር ተቀበለች። እንዲሁም ለምለም ከነ ፍቅር ቤት ለመስራት ዴቭ አዘዘ። ፍቅር ራሷ ልታጠፋ መድኃኒት ሰብስባ ዋጠች። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ አደይ ሰራተኛዋ ተከታታይ ድራማ በክፍል አርባ አንድ እንዲሁ ማለት ነው። እንግዲህ እጅግ በጣም አሁን ላይ ጥሩ የሆነ እና ነገሮች በሂደት እየሄዱ ይገኛል። ግን ደግሞ ፍቅር በጣም ራሷን እየጎዳች ትገኛለች። በነገራችን ላይ አሁን ላይ እንግዲህ ፍቅር ራሷን እየጎዳች ወይንም ደግሞ ራሷን እንዲሁ ንጭንጭ እያለች ነው ማለት። እኔ ምንም አልመሰለችም ከክፋቷ አንጻር ይመስለኛል። ብቻ ግን የሆነ የማዛዘን እንትኖ እንትን አላለኝም። ግን ደግሞ ያው ወንድሟ ባርኮቴ ቢኖር እጅግ በጣም ጥሩ ነው ብዬ ተሰማኝ ምክንያቱም ለአባቷ ደውላ አባቷን በስነስርዓት እንዳላናገራት እና እንዲሁም ደግሞ ወደ አንተ መምጣት እፈልጋለሁ እዚህ ማንም እኔን ትኩረት እየሰጠኝ አይደለም ብቻዬን ነው ማንም አይሰማኝም በማለት ብሶታን ለአባቷ ተናግራ ነበር አባቷም ደግሞ ሊያዳምጣት አልቻለም ወዲሁ ነው ስልክ የዘጋው እንግዲህ አደይና በባለፈው ፓርት ከነ ኤላ ቤት ቆይተው አደይና እንዲሁም ደግሞ ዴብ ወደ ቤት ሲመለሱ ነበር፣ ንጉስ አግኝቷት ነበረ። በስተመጀመሪያም ያው እንግዲህ አደይ ነበር የወጣችው። አደይና አግኝቷት ንጉስ እንደሚወዳት እንደሚያፈቅራት፣ እኔ አንቺን እኮ ለማየት የማላደርገው እጥረት የለም በማለት እንግዲህ ሲያናግራት ነበረ። ሆኖም ግን ሂድልኝ ከዚህ እኔ የራሴ የጀመርኩት ህይወት አለኝ በማለት እንግዲህ እጇን ዞ አለቃ ሲል ዲብ ደግሞ ከኋላ እየመጣ ስለነበር ዲብ ጠብጥቦታል፣ እንዲሁም በጣም እንትን ብሎታል። ስለዚህ ከእነሱ ጋር እንድትቆሚ አልፈልግም በማለት ወደ ቤት ይዟት ይሄዳል። ወደ ቤት ይዟት በሚሄድበት ሰዓት ለምለም እንዲሁም ጎዳና ላይ ወድቃ ነበር። ምክንያቱም ከነ ፍቅር ቤት ኢዳ ነበር ፍቅር አስወጥታት ነበር። ስለዚህ ዴቭ አይቷትና እና እንዲሁም አደይ እዛዋት ተመልሰው ወደ እነ ፍቅር ቤት ተመልሷል። ዴቭ እንግዲህ ያለውን ነገር ለፍቅርና እንዲሁም ለልድያ አስረድቷል። ምክንያቱም ከዚህ በኋላ ለምለም አደይን ታግዛታለች። አደይን አንቺ አደለሽ ወይ እጇን በመቆሃ ያቃጠልሻት? ስለዚህ ከዚህ በኋላ እዚህ ነው የምትቀመጠው፣ እዚህ ነው የምትሰረው እዚህ ነው የምትሰረው። ደመወዟንም እኔ እከፍላታለሁኝ። ስለዚህ ምንም እንትን የምትሉት ነገር አይሆንም። ሁለታችሁ አርፋችሁ ትቀመጣላችሁ፣ በማለት እንግዲህ ለፍቅርና ለሊዲያ ያስጠነቅቃቸዋል። ግን እንዴት እንደዚህ ይሆናል? እሷ ከኛ ቤት አትቀመጥም፣ በማለት እንግዲህ ፍቅር ደግሞ በጣም ትነጫነጫለች። ምክንያቱም ለእኛ ቤት ስራ አደይ ትበቃለች በማለት ተናግራለች። ያው ዲብ ደግሞ እሷን እጇን ስላቃጠልሻት ሁሉን ሁሉ ነገር መስራት አችልም፣ ደግሞ እኔ እንድትጎዳብኝ አልፈልግም። የልቤ ንግስት ነች፣ ያለ እሷ መኖር አልችልም። ስለዚህ እኔ ነኝ የቀጠርኳት፣ እኔ ነኝ የምከፍላት። አንቺን አይመለከትሽም አያገባሽም በማለት እንግዲህ ለፍቅር ተናግሯል። ፍቅርም ተናዳ ወደ ክላሷ ገብታ ስቅስቅ ብላ አልቅሳ ነበር። ያው በዚያ ሰዓት ነበር ለአባቷ የደወለችው። አባቷም ደግሞ ምንም ሊረዳት አልቻለም። ግን ደግሞ በጣም ክፉ ነገር ነች ማለት ነው ተንኮሏ። ተንኮል አይደለም ዲብ ራሱ ሊወዳት ያልቻሉ አሁን ዲብን በጣም ታፈቅረዋለች ትወደዋለች ግን ደግሞ ከተንኮሏ ብዛት ነው እሱ ሊወዳት ያልቻለው። አንቺ ተንኮለኛና ክፉ ነሽ፣ ለራስሽ እንጂ ለሰው አታስብም በሚል ነው እንግዲህ ያው ዲብ ደግሞ ያው ለምለምን ስለቀጠራት ወይንም ደግሞ ለምለም ከአደይ ጋር አብራ መስራት ስለቻለች፣ አዴን አዴ እጅግ በጣም አመሰግናለሁ ዲብ አንተ ያደረግከው በጣም ትልቅ ነገር ነው። ስለዚህ እጅግ በጣም አመሰግናለሁ በማለት ለዚህ ሁለት የታዲያ አንድ ነገር አይገባኝም ብለሽ ታምኛለሽ በማለት እንግዲህ ጠይቋት ነበር። ምን ላድርግል ብላ ጠይቀው ነበር። እሱንም መተሽ እንድስሚኝ እፈልጋለሁ በማለት እሷም ደግሞ ፈርታ ስለነበር ዝም ብለው ነበር፣ ግን ደግሞ እሱ ሂዶ ስማታል። ሲስማት ግን ምንም አላለችም። ያ ማለት እንግዲህ ፍቅሩን ለመቀበል ዝግጁ ላይ ነች። በዛ ላይ ደግሞ ለምለም በቃ እንደ ባርኮቴ እሱም ትቶሽ እንዳይሄድ ያለውን ጠበቅ አርገሽ ያዥ በማለት መክራታለች። ያ ማለት እንግዲህ የእሱን ፍቅር ተቀበዩ በማለቷ ነው። አደይም ላስብበት ብላለች እና እሱም በጣም ውለታው እየበዛብኝ ነው በማለት እንግዲህ የዲብን መልካምነት እጅግ በጣም እየተናገረች ትገኛለች። በስተመጨረሻም መጨረሻም ሊዲያ ነች። ሊዲያ ወደ ኤላ ቤት ሂዳ ነበረ። ኤላ ቤት ሂዳ ለምለም ምን እንዳደረገችው ጠይቃ ነበር። እሷ ምንም አላደረገችም። እኔ ግን የአባቴን ትዕዛዝ ማክበር ስላለብኝ ወደ ውጭ መሄድ አለብኝ። ስለዚህ ለምለም ከእናንተ ጋር ትቀመጣለች እና እንደ እህት ተንከባከቢያት ያለውን ነገር እኔ ሞላለው በማለት ተናግሮ ነበር። እኔ ልንከባከባት አልችልም። አደይና እንዲሁም ለምለም እጅግ በጣም ነው የሚያስጠሉኝ። አልዋሽም እንከባከባት አለው አልልም በማለት ተናግራለች። ግን ደግሞ በነገራችን ላይ እኔ ሊዲያ በጣም ነው የምወዳት ያው ክፋት ነገር ክፋት ነገር የምታደርገው ለምትፈልገው ነገር ነው። ሆኖም ግን የሆነ ግልጽ ነገር ነች ትናገራለች ይህን ያክል ሰውን መጉዳትም አትፈልግም። ፍቅርነች በጣም መጉዳት እንትን የምትለው ስለዚህ ወደ ቤቷ ተመልሳለች። እንግዲህ ክፍተቱን አግኝታ እሷ ከሌላ ጋር ልትሆን ነበር፣ ሌላ ፊት እንዳልሰጣት ስታይ ግን ተመልሳ መታለች። ተመልሳ መታ ግን ለአደይ ለአደይ ለሌላ ምግብ እንድሰሪለት እፈልጋለሁ፣ እኔ መስራት አልችልም። ስለዚህ እሱ ደግሞ እዚያ ብቻውን ነው ያለው እዚህ ስራሽን ስጨርሽ እዚያ ሄደሽ ምግብ እንድሰሪለት እፈልጋለሁ በማለት ላደይ ነግራት ነበረ። አደይ ደግሞ እጄን አሞኛል እያልኩሽ አንቺ እንዴት አይገባሽም? በማለት መልሳለች። በቃ እኔ እጄን ስላመመኝ ለምለም ሂዳ መስራት ትችላለች። ለምለም ማ አይቻልም እሷ ከሱ ጋር እንደውም እንድትርቅ ነው የምፈልገው እንጂ አንድ እንዲሆኑ አልፈልግም በማለት እንግዲህ ይነግራታል፣ ትነግራታለች። ያው እንግዲህ ፍቅር እጅግ በጣም እንትን ብላለች። እንዲሁም ያው ለምለምንና አደይን ከተቀመጡበት በመሄድ ለምንድን ነው ሁለታችሁ እንደዚህ አንድ ላይ ቁጭ የምትሉት? ሁለታችሁን በደንብ የቤቱን ስራ እንድሰሩ እፈልጋለሁ። የተቀጠራችሁት ወይም ደግሞ የሚከፈላችሁ ጎል ልሰሩ ነው በማለት እንግዲህ ይቺ ትንሿ ተንኮለኛ ፍቅር በጣም እያሰቃየች ትገኛለች። ለምለምም በቃ እኔ ሰራዋለሁ፣ ምግቡን ከፈለግሽ እኔ ሰራለሁ፣ ጽዳቱንም እኔ አደይ ግን አሁን ማረፍ አለባት አማታል። በማለት እንግዲህ ለምለም ለመስራት ወደ ኩሽና ሄዳ ነበር የተባለውን ምግብ ሰርታለች። ግን ደግሞ ምግብሽ በጣም አይጠፍጥም፣ ኤላን እንደዚህ እያደረግሽ ነበር፣ እየሰራሽ የምታበዩ ምንም ማያ የለሽም በማለት እንግዲህ አጣጥላታለች። ምሰሪ ከሆነ በደንብ ስሬ፣ ካለዚያ ልብስሽን ወይንም ደግሞ ፌስታልሽን አንጠልጥለሽ መውጣት ትችያለሽ። በማለት እንግዲህ ቃላቶችን ስትናገር ነበረ። ለምለምም ልክ ልኳን ትነግራት ነበር ግን ደግሞ ለምለምን ለመኖስ እየታገሰች አትገኛለች። ምክንያቱም ለምለም ራሷን ማስከበር በጣም ጎበዝ ልጅ ነው። የራሷን ነገር ሲነኩባትም አትወድም፣ የሰውን ነገርም መንካትም አትፈልግም እና፣ በስተመጨረሻ ምን ፍቅር ምግብ አልበላም ብላለች። ስለዚህ አደይ ደግሞ እጅግ በጣም ተጨናንቃለች። ምክንያቱም የፍቅር አደራ እናቱ አለብኝ። ስለዚህ ምግብ መብላት አለባት። ምግብ ቤቢዬ ክላሷ ስሄድ አስወጥታኛለች። እባክህን አንተን ትሰማሃለች በማለት ሂድና እንድትመጣና ምግብ እንድትበላ አድርጋት በማለት እንግዲህ ዴብ ወደ ፍቅር ሄደ ነበረ። ስለዚህ ነይና አብረን ምሳ እንብላ ሁላችንም በማለት ጠይቋት ነበረ። እሷ ግን አደይና ለምለም የሰሩትን ምግብ እኔ አልበላም፣ የሆነ መርዝ ነገር ጨምረውበት ቢሆንስ በምን አውቃለሁ? አልበላም። ለኔ የምታስብልኝና እንዳልበለው እንትን ከተሰማህ ደግሞ ውጭ ሂደን ሁለታችን የእናንተ መብላት እንችላለን፣ በማለት እንግዲህ ድብን ፍቅር ጠይቀው ነበረ። እሱ ግን በፍጹም አይሆንም አንሄድም፣ በቃ ምግብ ደርሷል ቀርቧል። የምትበይ ከሆነ ተነስተሽ እንብላ፣ ደግሞ አደይ ስለአንቺ እያሰበችልሽ ነው፣ በማለት ጠይቀው ነበር። እሷ ለእኔ መቼም አስባ አታውቅም፣ በማለት እንግዲህ መልሳለታለች። ስለዚህ ምግብ ልትበላ አልቻለችም። በስተ መጨረሻም እንግዲ እንግዲህ ምግብ ከበሉ በኋላ ለምለም እንዲሁም ማደይ ዴብ ሆነው ነው ወክል ያረጉ መውጣት ፈልገው ነበረ። ስለዚህ ፍቅርን ፍቅር ደግሞ ራሷን እንግዲህ መድኃኒት በጣም እየወጣች ነው። ራሷን ለማጥፋት ነው ፓርቱ ላይ ያለቀው። በጣም ብዙ መድኃኒት እያወጣች እጇ ላይ ይዛ እያለ ነበር። እነሱ ደግሞ ወደ ውጭ ለመውጣትና ወክ ለማድረግ ወስነዋል። ፍቅር ደግሞ ከቤት ውስጥ ቀርታለች። ያን ሁሉ መድኃኒት ውጣ፣ ራሷን ለማጥፋት ውሳኔ ላይ ደርሳለች ማለት ነው እና ያው መጨረሻው ፓርት እጅግ ያሳዝናል። በእርግጥ እራሷ ልትጎዳ ትችላለች፣ ግን ደግሞ አትሞትም በእርግጠኝነት ምክንያቱም ማኪም ቤት ትሄዳለች፣ ነገሮቹ እንትን ይሆናሉ እና ያው ባርኮቴ ቢመለስ እጅግ በጣም ጥሩ ነው ብዬ ነው የማስበው። አሁን እንደዚህ በጣም ሲሆን ባርኮቴ ከቤት መውጣቱ ልክ አይደለም ብዬ አስባለሁ ምክንያቱም ከፍቅር ጎንም መሆን አለበት። በእርግጥ ግን ማንም እየጎዳት አይደለም፣ ግን ደግሞ ቢያንስ እሱ ሲናገራት፣ እሱ ሲቆጣት ትሰማለች ከሚል አንጻር ነው። እንግዲህ በክፍል አርባ ሁለት ሁላችንም ምን ይከሰታል? ፍቅርስ ምን ትሆናለች? የሚለው ነገር እንጠብቃለን፣ በጉጉት እንጠብቃለን። የዛሬው ቪዲዮ ይመስላል። በያላችሁበት ሰላማችሁ ይብዛልኝ። በድጋሚ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘሁላችሁ።